አላህ ከፈጠረው ነገር ሁሉ ጠንካራው ምንድን ነው አሏቸው። አላህ ብዙ ነገር ፈጥሯል። ብረት ፈጥሯል፣ አለት ፈጥሯል፣ ዳይመንድ ፈጥሯል። ጠንካራው ምንድን ነው አሏቸው። ብረት አሏቸው። ግን ከብረት ደግሞ የጠነከራላል ምንድን ነው አሏቸው። ሳዓት አሏቸው። ሳት ብረትን ያቀልጠዋል። ስለዚህ ከብረት የጠነከረ ማን ነው? ሳዓት ነው ማለት ከሳት ደግሞ ይጠነከራል አሉ። እሱ ምንድነው? ውሃ ነው አለ። ውሃ ሳትን ያጠፋዋል አይደል? አይደለም? ከሳት ውሃ ይበረታል ማለት ነው። ውሃን ደግሞ የሚያሸንፈው ማን ነው? ደመና አሉ። ደመና ውሃን ተሸክሞት ይበራል አይደል? ደመና ይጠነክራል አሉ። ከደመና ደግሞ ይጠነከራል አሉ። እሱ ምንድነው? ንፋስ ያወዛውዘዋል ደመናን ከቀኝ ወደ ግራ ከንፋስ ደግሞ ይጠነከራል አሉ። እሱ ማን ነው? የሰው ልጅ አሉ። ንፋስን ይተነፍሰዋል፣ ንፋስን ይቆጣጠረዋል። የሰው ልጅ ደግሞ የሚያሸንፈው አንድ ክንደ ብርቷል። እሱ ማን ነው? እንቅልፍ ነዋል። እንቅልፍ ማያሸንፈው ሰው አለ? ጀግና በለው፣ ዓሊም በለው፣ ሀብታም በለው፣ ንጉሥ በለው፣ እንቅልፍ ከመጣ እጅ መስጠት ነው አይደል? እንዴት እንደወደቀም አያውቀውም ሲነሳ ነው የሚያውቀው። እንቅልፍን ደግሞ የሚያሸንፍ አንድ ብርቱ አለ። እሱ ምንድን ነው? ጭንቀት ነው ሀሳብ ትካዜ ሀም ይባላል። ሀም ያለው ሰው እንቅልፍ ይመጣዋል። ይወስዳሃል። ያስጨነቀ ያሳሰበ ነገር ኑሮ ስትገላበጥ ይነጋል። ጭንቀትን ግን ደግሞ የሚያስወግድ መሳሪያ ነቢዩ አንድ ሰጡን። እሱ ምንድን ነው? ዚክር ይባላል? አላ አላ። አዋጅ አለ በዚክርላህ አላህም በማስታወስ ተጥመኢኑል ክሉ ልቦች ይረጋሉ፣ ጭንቀት ይወገዳል። ሰለዋት ከጭንቀት የምንወገድበት ሪዝቃችን የሚሰፋበት ትልቁ መሣሪያ ነው። ይሄ ክስተት የበለጠ ነቢዩን እንድናቅ ሲራቸውን እንድናዳምጥ ተክለ ቁመናቸውን እንድናቅ፣ ሌላ ጊዜ ሁጥባ አነሳዋለሁ፣ እንዴት የቁንጅና አክሊል እንደነበሩ ስብዕናቸው

ለሚመጡብን ነገሮች በሙሉ ተቋቁመን ማለፍ ይኖርብናል። ለዚህ ደግሞ እስልምና ፍቱን የሆኑ መፍትሄዎችን አስቀምጦልናል። አላህን ከማስታወስ የወዘነች ነፍስ በቁማ የሞተች ነች። ስለዚህ ሁልጊዜም አላህን ሱብሃነሁ ተዓላ በማስታወስ ደካማነታችንን ማጥፋት እንችላለን። ከእኛ አቅም በላይ የሆኑ ነገሮችንም አሸንፈን መገኘት እንችላለን። ጥንካሬያችንንም በሱ ውስጥ መሸፈን እንችላለን። ስለዚህም ሁልጊዜም አላህን ስብሐነሁ ተዓላ በማስታወስ ልባችንም ማርጋት፣ ከኛ ከአቅማችን በላይ የሆኑ ነገሮችንም ማሸነፍ እንችላለን። ነገር ግን ጠንካራ ሆኑ ሲባል ደካማ አትሆኑ ሲባል ሌሎች ላይ መጮህ፣ ሌሎችን መበደል፣ ሌሎችን ማሰቀየት አድርጎ የሚያስብ ይኖራል። እንደዛ አይደለም። ጥንካሬ ማለት ከዛ የራቀ ነገር ነው። ቀጣይም ቪዲዮ ተመልከቱት። በነገራችን ላይ ከሰማኒያ ፐርሰንት በላይ የሆናችሁት የቻናላችን ተከታዮች ሰብስክራይብ አላረጋችሁም። ሰብስክራይብ አድርጉ።

አልበዲ የሚያስጠላ ንግግር የሚናገርን ሰው አላህ ይጠላል። ነቢ በጣም የሚያሳዝነው ግን በዚህ ዘመን በሶሻል ሚዲያ ዘመን በጣም ብዙ ተከታይ የሚኖረው አንድ ሰው ተሳዳቢ በሆነ ልክ ነው። በጣም መጥፎ ንግግር እንደፈለገ በድፍረት ያልተመዘነ ቃል፣ የተዛባ መረጃ፣ ቀስቀሳ የሆነ በቃ መጥፎ ነገር የሚናገር ሰው ማሻ አላ ፎሎወሮቹ መብዛታቸው የተመጠነ ስርዓት ያለው ኸይር የሆነ ነገር ላይ ሰውን ብዙም አድመት ብዙም ፍላጎት ላይኖሩ ይችላል። በጣም አጅብ ነገር እንደ ማህበረሰብ ያለንበትንም ደረጃ የሚናገር ነው። በዛአ ጸያፍ መናገር እንዴት ነው ብዙ ሰው እንዲከተለው የሚያስችል ያንን ሰው አተኒሳ ሴቶችም ሳይቀሩ እንደፈለጉ መናገር ብዙ ፎሎወር መሰብሰቢያ እየሆነ ያለበት ማለት ነው። ይህ እንደ ሙስሊም በጣም መጠንቀቅ፣ ወጣቶቻችን ራሳቸውን መቆጠብ ያለባቸው ጉዳይ ነው ማለት ነው። ነቢ ሰለላሁ ዓለይሂ ወሰለም ኩሉ እመቲ ሙዓፋ ብለዋል። ሁሉም እመቶቼ የሰሩትን ወንጀል አላህ ሱብሐነ ወተዓላ ይቅር ይላቸዋል። ኢለልሙጃሂሩን በአደባባይ ወንጀሌን እወቁልኝ የሚሉ ሰዎች ሲቀሩ ነምስ ለአላህ የሰተረህን በቃ ወንጀልህን እንዴት ባ አሁን እኮ በአደባባይ ነው ወንጀል የሚሰራው። በአደባባይ ወንጀል በመስራት በጣም ብዙ ሰዎችን አቴንሽን ነው የሚታየው። ይህ በጣም የተዛባ የማህበረሰብ ቀውስ ነው፣ መታረም አለበት። ነቢዩ ሰለላሁ ዓለይሂ ወሰለም በአብዛኛው ጀነት የሚገቡ ሰዎች ጀነት መግቢያቸው ምክንያቱ ምንድን ነው ተብለው ተጠይቀዋል። ነቢዩ የጀነት ሰዎች በአብዛኛው ጀነት የገቡበት ምክንያት ምንድን ነው ተብለው ተጠይቀው ተቅዋ ላሂ ወሑስኑል ኹሉቅ ብለዋል። ነቢዩ ሰለላሁ ዓለይሂ ወሰለም አላህን መፍራት እና መልካም ስነ ምግባር ነው አብዛኛውን ሰው ጀነት ያስገባውለል ስብናላ ተላ የቀልብ ጉዳይ አላህን መፍራት ስነ ል ከአላ ጋር የተገናኘው ጉዳይ ተዋ ከሰዎች ጋር የተገናኘው ጉዳይ ስነ በነዚህ በሁለት ሆነው ነቢ ለ ላ አብዛኛው ሰው ጀነት የሚገባል። አብዛኛው ሰው ጀነት የሚገባባቸው ደግሞ ሁለት ምክንያቶችን ተናግረዋል። እሺ አብዛኛው ሰው ጀነት የሚገባበት ምክንያት ይህ ነው አሉ። ጀሀነም ደግሞ የሚገባበት ምክንያት ምንድን ነው ተብለ ሲጠየቁ፣ ሁለት ጠቀሱ። አልፈሙ ወልፈርጅ አሉ ነቢ ሰለላሁ አለይሂ ወሰለም። ሰው በአፉ በምላሱና በብልቱ ነው ጀሀነም የሚገባው፣ በሚናገረው መጥፎ ንግግር፣ የሐሰት ምስክርነት፣ የሰው ስም ማጥፋት፣ የሰው ክብር መንካት፣ በሚናገረው ንግግርና በዝሙት ነው አብዛኛው ሰው ጀሀነም የሚገባው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላህ ሱብሓነሁ ወተዓላ የጠበቀን። በአሁን ጊዜ አብዛኞቻችን ያለንበት ሁኔታ ነው። እንደነዚህ አይነት ነገሮችን ቀለል አድርገን እየተመለከትን እንገኛለን። ነገር ግን በጣም ከባድ ሆኖ ልናገኛቸው እንችላለን። እኛ አቅልለን የሰራ ናቸው ወንጀሎች ምናልባት ነገ ጀሀነም የሚያስገቡ ሊሆኑ ይችላሉ። ስለዚህ ጊዜው የሶሻል ሚዲያ ነው። ነገር ግን ሶሻል ሚዲያን እንዴት አድርገን መጠቀም እንዳለብን ካላወቅን ራሳችንን ይዘን ገደል ነው የምንገባው። ስለዚህም አጠቃቀማችንን ማስተካከል ይኖርብናል፣ ስነ ምግባራችንንም በዚህ መልኩ ማስተካከል ይኖርብናል። አላህ ሱብሓነሁ ወተዓላ ሰምተው ከሚጠቀሙት ሰዎች መካከል ያድርገን። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እህት ወንድሞቻችሁ እንዲዳረስ ላይክ እንዲሁም ሼር በማድረግ የአጅሩ ተካፋይ መሆን ትችላላችሁ። ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። የቴሌግራም ቻናል ሊንካችን ዲስክሪፕሽን ላይ እንዲሁም ስክሪኑ ላይ የምትመለከቱት ነው። ፎሎ ማድረጋችሁን አትርሱ።